በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባረካችሁ። ብዙ ጸጋ። ብዙ ምሕረት፣ ብዙ በጎነት የተደረገልን የተደረገላችሁ እግዚአብሔር ብሩካን፣ የተወደዳችሁ እግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ወደ በደልን ለመክፈል መስቀል ላይ በተሰቀለ ጊዜ ዕዳችን በደላችን የከፈለልን ቅዱሳን ቤተሰቦች አገራችን በሰማይ አባታችን በሰማይ እንዲሆን ልጆች ተብለን እንድንጠራ እንዲህ ያለውን ክብር የሰጠን ከሰማይ አባቱ ጋር ያው ከሚሆን ከመንፈሱ ጋር በአንድነት በሶስትነቱ ተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እድል ፈንታቸው በህይወታቸው ከሆነች ከዚህ ዓለም ሰዎች እጅ አድነኝ፣ የዳዊት መዝሙር መዝሙር 16:14 ላይ የሚገኝ ቃል ነው። እንግዲህ በዚህ የተቀደሰና ድንቅ የሆነ ሀሳቡ ውስጥ የሰው ልጅ እድል ፈንታ ሁለት አቅጣጫ እንዳለው ያስገነዝበናል። እድል ፈንታቸው ከሰማይ የሆኑ እና እድል ፈንታቸው ከዚህ ዓለም የሆኑ ሁለት ሰዎች አሉ። እድል ፈንታቸው ከዚህ ዓለም የሆኑ ሰዎች ህይወታቸው አጠቃላይ መኖር ማለት ትርጉሙ በዚህ ዓለም ላይ መስራት፣ መማር በጣም ጥሩ ምክርቤት መማር ሊሆን ይችላል፣ ወይም ተክቶ መማር ይሆናል። ጥሩ እንጀራ ማግኘት መብላት ይሆናል። ከዛ መደሰት፣ ሀገር መጎብኘት፣ መጠጣት፣ መደሰት፣ ሰው የሚያደርገውን ነገር ሁሉ ማድረግ፣ መውለድ፣ ከፈለግንም አለመኖር፣ ብቻችንን መኖር፣ መቀጠል ወደፊት። ከዛም ደግሞ እንዲሁ እንዲያለን በህይወታችን ላይ ሁሉን ነገር ቀላል አድርገን መኖር አለ። ለሰው ግድ የለሽ ሆኖ እስካልተነካን ድረስ ምንቸገረን ብሎ መኖር። ጌታችን ኢየሱስ ክርስቶስ ስለ አንድ ባለጸጋ ሰው ሲያስተምር፣ ባለጸጋ ነው በጣም ብዙ ገንዘብ አለው። ደጁ ላይ ደግሞ የወደቀ አላዛር የሚባል የኔ ቤጤ አለ፣ ድሃ አለ። እሱን የማየት ዞር ብሎ የማየት እንኳን ግዴታው አይደለም ሰውየው ግዴታው አይደለም ምክንያቱም ሰርቶ አዳሪ ነው ለፍቶ አዳሪ ነው ይለፋል እግዚአብሔር ይባረከዋል ገንዘብ ይሰበስበዋል ተመችቶት ነው የሚኖረው እጁን በእንጀራና በዳቦ የሚጠርግ ነው ከፍርፋሪው ግን ያ ምስኪን ሰው አይበላ ለምንድን ነው መሰላችሁ ግድ ስለሌለው ምን ቸገረው እሱ እና እንደዚህ አይነት ሰዎች አሉ ምን ቸገራቸው ከበሉ ከጠጡ ከተደሰቱ የሚፈልጉትን ካገኙ ምንድን ነው ለሰው መጨነቅ እና እንደዚህ አይነት ሰዎች ናቸው ማለት ነው። እድል ፈንታቸው በቤታቸው፣ በቃ በዚህ ዓለም ብቻ አይጉደልብኝ፣ ብቻ ኑሮዬ ጥሩ ይሆን፣ ጀልባዬ መርከቤ ብቻ ትሙቅ፣ ሌላ ነገር የለም ብለው የሚኖሩ ናቸው። እኒህ ሰዎች ግላዊ ሰዎች ብቻ ግን አይደሉም፣ ሌላም አደገኛም ነገር አላቸው ይጎዳናል ብሎ የሚያስቡትን እስከ ጨረሻ ድረስ ያጠቃሉ። እንደምታውቁት ነው በዓለም ፖለቲካ ሀያላን እንዴት አድርገው ሀገራትን እንደሚያደቁ ካልተመቻቸው፣ ሀገራቸውን ሀገሪቱን አፍርሰው ህዝቡን በትነው ለስደት ለቀው ይሄዳሉ። እነሱ እድል ፈንታቸው ከዚህ ዓለም በቃ ይመቻቸው እነሱ ሰላም ይሰማቸው እንጂ የሌላው ህዝብ ምራ ባህር መግባት መሰደድ ምንድን ነው። ታውቃላችሁ በዚህ በቀኝ ግዛት ዘመን አውሮፓውያን መጥተው አፍሪካውያን እንዴት አድርገው ላቲኖች እንዴት አድርገው እንዳሰቃይዋቸው፣ እንዴት አድርገው ልጆቻቸውን ባሪያ አድርገው ቀጥቅጠው ዘራቸውን አጥፍተው ስንት ነገር አድርገዋል። እነሱ ግን ከተሞቻቸውን ሰርተው ይኖራሉ። ዛሬ እነሱ በሰሯቸው ከተሞች እነዚህ ጥቁሮች የጥቁሮች ልጆች እንዳይገቡ በር ይዘጋሉ። ባህር ላይ ጥሏቸዋል። እርግጥ ነው ደጎች፣ በር ከፋቾች፣ በር ከፋቾችም እንዳሉ ሁሉ ጨካኞችም አሉ፣ አትምጡብን የሚሉ ግን እነሱ መጥተዋል ዘርፈዋል። እንዲህ አይነት ናቸው። እድል ፈንታቸው የዚህ ዓለም የሚሆኑ ሰዎች ክፉ ናቸው። ጠንክረው ክፉ ናቸው። ጨክነው ክፉ ናቸው እና ብዙ ብዙ ርቀት ነው የሚሄዱት። እና እንደዚህ አይነት ሰዎች በግል ህይወትም ሲሆን ብዙ ርቀት ይሄዱባችኋል። በጣም አደገኛ ሰዎች ናቸው። ለምን ለእነሱ የህይወት ግብ መኖር ነው መኖር አራዊቶችን ያዋቸው? ሁሌ ሲበሉ ተናጥቀው ይበላሉ። እኛ ተካፍለው ምድብ መድቡ አይበሉ ተናጥቀው ነው ተናጥቀው ማለት ግን እ ተነካክሰውም ነው አንድ ግዳይ ቢያገኙ ግን ተነካክሰው ነው የሚበሉት። ጨካኞች ናቸው፣ ቅድሚያ ለራሳቸው። ለምን እነሱ እንስሳዎች ናቸው፣ ሰው አይደሉም። ሰው ግን እንዳዊት እንደተናገረው አእምሮ ያላቸው ሆኖ ሳለ እንደ አራዊት ሆኑ፣ ይላል እንደ እንስሳ ሆኑ። እንደዚህ አይነት ሰዎች ይሆናሉ። ለምን እድል ፈንታዬ በቃ ግቤ መኖር ነው መኖር፣ መስራት፣ እንጀራ፣ ገንዘብ ማግኘት በቃ የህይወቴ ግብ እሱ ነው ብለው የሚኖሩ ናቸው። እንደዚህ አይነት ሰዎች ወዳጅም ቤተሰብም ጓደኛም ጎረቤትም ሲሆኑ ጥንቃቄ ያስፈልጋል፣ ጸሎት ያስፈልጋል። ዳዊት እድል ፈንታቸው በህይወታቸው ከሆነች ከዚች ዓለም ሰዎች በእጅህ አድነኝ። ከተነሱ እስከ መጨረሻው ድረስ ሊያጠፉ ይችላሉ። ከተነሱ ሰማይን የማያስቡ ከሆነ ምንም ያደርጋሉ። በሰውና በሰው መካከል ዳኛ እግዚአብሔር አለ በሰውና በሰው መካከል የተሰቀለው ኢየሱስ ክርስቶስ ሰላም ሆኖ ቆሟል። እንዴት ሰዎች ግን ይህን ሰላም ካላዩት፣ እንዴት ብለው ነው የሰላም ጣዕም የሚገባቸው? የፍትህ፣ የሰውን ክብርና መብት የመጠበቅ፣ የሰው አእምሮን ባለመጉዳት የሚገኘውን መንፈሳዊ በረከት እንዴት ይረዳሉ? ትርፋቸው ደግሞ ጭንቀት ነው በትንሹ የእነዚህን ሰዎች ህይወት ወክላ መጽሐፍ ቅዱስ ላይ ምናያት በአንድ ጣዛ ስር በአንድ ድንኳን ስር ከነበሩት ሁለት ሴቶች ማርታ ናት። ማርታ እንጀራ ንክ ጉዳይ ላይ በጣም ተጠምዳ ነበር። ማብሰሉ፣ ማጣፈጡ ብቻ ህይወት መስሏት ነበር። ይሄ ነው፣ ከዚህ ነው የሚጀምረው። ትልቁ አሁን የምንለው አይነት አደገኛው ህይወት ከዚህ ነው የሚጀምረው። ጌታዋ አጠገቧ ቆሞ እሷ ግን ጓዳ ነች አይን አይኑን ተቀምጣችሁ የምታዩትን ከአፉ የሚወጣን ቃል የምትሰሙትን ለመስማት ጊዜ አላገኘች አጠገበው ጥቃ አጠገቧ ተቀምጦ እንደ ማንኛውም እንግዳ ነው እንደውም ጭራሽኑ ቀራቢ እንግዳ አለ አይደል አንዳንዴ ወጥቶ ሳህን የሚያጥብ እንግዳ ተነስቶ የተበላበትን ሰዓል እኩል የሚያጥብ እንግዳ ስምስላ ምክንያቱም በኩሽናው ጉዳይ ከእህቷ ጋር እንዲከራከርላት መታ ጠይቃለች። ጉዳዩዋ እንጀራ ጌታ፣ ምንድን ነው ያላት? ማርታ በብዙ ትጨነቅያለሽ። እድል ፈንታቸው ከዚህ ያለ የሚሆኑ ሰዎች በብዙ ይጨነቃሉ። ለዚህ ስለሚጨነቁም ነው ሰው የሚያጠቁት። አደገኛ የሚሆኑት ስለሚጨነቁም ነው። ጸሎት የሚያስፈልግ ከእነሱ ጋር አለመኖር ሰው የወላችሁ በህይወት ውስጥ አንድ ክፍት ቦታ አለው። አንድ ክፍት፣ ያ ክፍት ቦታ በእግዚአብሔር ካልተደፈነ በመንፈስ ቅዱስ በመለኮት ካልተደፈነ ያ ክፍት ቦታ እንዲሁ ጩኸት እየሆነ ሲያስጨንቀው፣ ሲያባርረው፣ ሲያሳድደው ነው የሚኖረው። ቃይል ወንድሙን በገደለ ጊዜ ምድር ላይ ሌላ ሰው አልነበረም ከእናት ከአባቱ ከእህቶቹ ውጭ እና እዛ ክፍት ቦታ ውስጥ የሕሊና ጩኸት አዳመጠ። ያ የሕሊናው ጩኸት ያሳድደው ጀመር። እንዲህ አይነት ሁኔታ ውስጥ ሲገባ አንድ ሰው ወደ እግዚአብሔር ካልመጣ ጌታ እንደተናገረው ደካሞች ወደ እኔኑ ብሎ እንደተጠራ ያን ጥሪ ሰምቶ ወደ መስቀሉ ካልመጣ ወደ አዳኙ ካልመጣ ገዳይ ነው የሚሆነው፣ አደገኛ ነው የሚሆነው። ብዙ ጊዜ የሰው ጠላቶች፣ የሰው አጥፊዎች፣ ጦርነት ቀስቃሾች አደገኛ አክቲቪስቶች፣ ፖለቲካ መሪዎች ከውስጣቸው ጦርነት የሚያመልጡ ሰዎች ናቸው። የውስጣቸው ባዶነት ያልተከደንላ ያልተሸፈነላቸው በመለኮት ብርሃን ያልተሸፈነላቸው ናቸው። እና በብዙ ትጨነቀ ያለሽ ሲላት ዓለምን ነው የሚተወክለው። ማርታ ሁሌ ጎንበስ ቀና ምት ዓለም ወይ ሁሌ እንጀራ ሁሌ ሁሌ እንጀራ አንቺ ጭንቀትሽ ብዙ ነዋል። ጭንቀት ስላለባት አልበቃትም። ቤቱ ማርታ ተነስታ ነይ፣ ማርያም ነይ ወደ እኔ ግቢ ያለች። ሰላም የሚኖሩትን ሰዎች ሳይቀር ይረብሻሉ። ሰላም አዳሪ ነው ያኖሩት፣ ጎትተው ወደ ህይወታችሁ ያስገቡታል። እግዚአብሔርን ተማምኖ የሚያድረውን እንኳን በሰላም እንዲቀመጥ አያደርጉት። በቤተክርስቲያን ውስጥ ይወላቸው የሚነሱ ብጥብጦች ምንጫቸው እነዚህ ሰዎች ናቸው። ተረጋግተው ወንጌልን የሚሰሙ እግዚአብሔርን ቃል የሚሰሙ ሰዎችን ብጥብጥ አድርገው ይረብሿቸዋል። ልባቸው ለክርስቶስ ስላልተሰጠና ይወላቸው እጣ ፈንታቸው ከዚች ዓለም ስለሆነ ከፍ ያለ መንፈሳዊ ግብ ስለሌላቸው በጣም አደገኞች ናቸው። በጭንቀት የተሞሉ ናቸው። በጣም ረብሻሉ። ጭቅጭቅ፣ ጠብ ባለበት ታገኟቸዋላችሁ። ከሳሽ ናቸው። ሰውን ይከሳሉ፣ ትዳር አጋራቸውን ይከሳሉ፣ ልጆቻቸውን ይከሳሉ፣ ጓደኛ ይከሳሉ፣ ያማሉ። ያው ክስና ሐሜት ዘሴም ትርጉሙ ሀሳቡ ነው፣ አቀራረቡ ነው የሚለያዩ። እንደዚህ አይነት ሰዎች ናቸው። ማርታ ይህንን ማንነቷን ለመግራት ነው ጌታ ወደ ቤቱ ያገባው፣ እንጂ እንጀራ ለመብላት አይደለም። እንደዚነት እንጀራ ጌታ ለክርስቶስ አይቀርብም። ያልታነጸ ሰው ያልተሰራ ሰው ሰበካ ጉባኤ ቢገባ ቦርድ ቢገባ ማህበራትን ቢመራ በፍጹም እድል ፈንታው ከሰማይ መሆኑ ካላረጋገጠ፣ አንድ ሰው በመጀመሪያ እሱና ልቡ ከሰማይ ጋር መገናኘት አለባቸው። ያ ታላቅ ብርሃን በህይወቱ እየፈሰሰ የእሱም የብርሃን ነጸብራቅ ወደ ላይ እየሄደ ነው መኖር አለበት። አምልኮ ማለት እሱ ነው። መንፈሳዊ አይነት እሱ ነው። እነዚህ አይነት ሰዎች ግን እንደዚያ አይደሉ። ማደገኞች ናቸው። ዳዊት ይጸልያል እንዲህ አይነት ሰዎች እጅ እንዳይገባ እግዚአብሔር ይጠብቀን። አላማቸው፣ ሀሳባቸው ሰማያዊ የሆኑ ምስጉን ደግሞ ያላቸው ሰዎች አሉ። እርዳታው ከአንድ ዘንድ የሆነለት በልቡ የላኛውን መንገድ የሚያስብ ሰው ምስጉን ነው ይላል። ያ ምስጉን ሰው እግዚአብሔርን ተስፋ የሚያደርግ ይሰራል፣ ግን የሚረዳው ደግሞ አምላክ እንዳለ ያውቃል፣ ያረጋግጣል፣ ይረዳል፣ ይሰማዋል፣ ይለፋል። የለፋቱ ውጤት በረከት እንደሆነ ሰማያዊ በረከት እንዳለው ያምናል። ስራፈት አይደለም፣ አማያስብም፣ አይደለም እንደ ሌሎቹ ቅዱሳን ዛፍ የሆነ ዋርካ የሆነ በእምነት የተዘራ የሰናፍጭ ቅንጣት ትልቅ ዛፍ የሆነ ብዙ ፍሬ የሚያፈራ አዕዋፍ አዕዋፍ የሚጠለሉበት እንደዚህ አይነት ሰው ደግሞ አለ። ተስፋውን ከሰማይ ተስፋውን ከእግዚአብሔር ያደረገ እጣ ፈንታውን እግዚአብሔርና እጁን ያደረገ ሰው አለ። የተኛው እንደሚሻል አልነግራችሁ። ብዚ አይነት ሰዎች በረከቶች ናቸው በረከቶች ናቸው። እግዚአብሔር ቃል እንደዚህ ይላል፣ የጻድቅ ፍሬ የህይወት ዛፍ ናት። ነፍሶችንም የሚሰበስብ ጠቢብ ነው። እያችሁ ጻድቅ የህይወት ዛፍ ነው፣ ከዛፍ ነው። ዛፍ ታውቃላችሁ፣ ፍሬውን እኳ አይበላ፣ ያፈራል፣ ጎንበስ ይላል፣ ያፈራል፣ ፍሬውን ግን ሌላው ይበላ። አንዳንዱ በድንጋይ አንዳንዱ በስርዓት ቆርጦ ይበለዋል። ጻድቅ ክብር ነው ዛፍ ነው። እርዳታውን ከላይ ያደረገ ሰው ፍሬውን ሰዎች ይበሉታል ከፈሉታል። ለበረከት ሁን እንደተባለ ለበረከት ነው። አንዳንዴም ደግሞ በድንጋይ ፍሬውን ሊወስዱበትም ይሞክሮ አሉ። በዚያም በዚህም ግን ዛፍ ነው እና እግዚአብሔር ልጅ እርዳታው ከላይ ከሆነለት ዕጣ ፈንታው ከሰማይ የሆነለት የጌታችን የኢየሱስ ክርስቶስ እጅ እንዲያሳድረው የሚፈልግ ሰው ለመሆን ነው። ሁላችንም የምንሰራው ምንድን ነው? ሀሳባችሁ፣ የውስጥ ሀሳባችሁ ምንድን ነው? ቤተሰባችሁ ምንድን ነው? ግባችሁ? እኔ አንዳንዴ ራሴን ጠይቄ ያውቃል። ሰማያዊ ሀሳብ ከልቤ ልም ብሎ ጠፍቶ ያውቃል። ሁሌ የማስበው ምድራዊ ጉዳይን ሆኖ ያውቃል። እና ለብዙ ጊዜ በዚህ ሀሳብ ቆየውና አንድ ቀን ነቀው፣ ምንድን ነው ማስበው? ለምንድን ነው ልቤ ሰማያዊ ነገር የማያስበው? ለምንድን ነው ማላይ? ለምንድን ነው እዛኛው ዓለም ላይ ስላለው ጉዳይ እያሰብኩ ኑሬን በዚህ መልከት መልክ የማልቀርጸው? አያችሁ፣ ከእግዚአብሔር ጋር እየኖርኩ ቤተክርስቲያን ውስጥ እየኖር ከቤተሰን ውጭ ኖሬ አላቅም፣ ግን ልቤ ከዓለም ጋር ሊገናኝ ይፈልግ ነበር። ይሄ እናንተም ነው፣ የምትሰሙ ሁሉ እኛ እድል ፈንታችን ሰዎችን እያየን እየተወዳደርን የሚሻል ሰው የት ደረሰ እያልን ዝም ብለን መሬት መሬቱን የምናይ አሳማዎች ናቸው። ቀና የማይሉ ተቃለች፣ በተፈጥሯቸው ቀና ማንል እንዳንሆን መጠንቀቅ አለብን። ምን ነው የምታስቡት? በዚህ ዓመት በዚህ ወር በዚህ ሳምንት ምን ስታስቡ አላችሁ? ሰማያዊ ጉዳያችሁ ሰማያዊ ኑሯችሁ ሰማይ ላይ ያለው አባታችሁ ምን ያህል ወሰዳችሁ? ልባችሁ በደንብ መጠየቅ ያስፈልጋል። እግዚአብሔር ባረከን። ዘማኑን በልባችን ይጻፍ፣ መንፈስ ቅዱስ ሊቀድሰን። ትምህርቱ ላይ ኮሜንት አድርጉ፣ የተማርኩትን ጻፉልኝ። ደሞ ላይ በተኑን ተጫኑት። እግዚአብሔር ዘራችሁን ይባርክ። እግዚአብሔር ቸነት የእናታችን ቤታችን ንት ደገት ምላት ሆን ቀስ አሸናፊ ነኝ። ሰላም።